ናሆም ኑሃሜንን ይቅርታ ጠይቋታል። በነገራችን ላይ ናሆም እዚህ ጋ ኑሃሜንን ይቅርታ የጠይቃት ባለፈው በተናገራት ነገር ነው። ነገር ግን አሁን ኤደን አምልጥዋት፣ ኑሃሜን ኑሃሜን እርጉዝ ናት ብላ ወይም ደግሞ ነብሰ ጡር ናት ብላ ተናግራ ቢሆን ኑሮ እራሷው ኤደን ነበረች የምትዋረደው ማለት ነው። ምክንያቱም የኑሃሜን ነብሰ ጡር መሆን የተረጋገጠ አይደለም። አንድ ቦታ ነብሰ ጡርናት አንድ ቦታ አይደለችም ነው እንጂ የሚለው እርግጠኛ ስላልሆነ ኑሃሜን አላረገዘችም በሚለው ነው አሁን ላይ ያለው ነገር ማለት ነው። ባይሆን ኢምራን አዎ ነብሰ ጡርናት ኢምራን ያረገዘችው ደግሞ ከኤርሚ ነው ማለት ነው። ስለዚህ ኤርሚ ምንም እንኳን ኢምራን ልጅ ቢኖረኝ ደስ ይለኝ ነበረ ምክንያቱም በጣም መወዳት ስለሆነች ብሎ ከዚህ በፊት ለኑሐሚን ነግሯታል፣ እንደምናስታውሰው አሁን ላይ ግን ደስተኛ ባይሆንም ግን ሳይወድ በግዱ መንከባከብ እንዳለበት ተረድቷል ማለት ነው። ይህንንም እንግዲህ ለአባቱ ተናግሯለኝ አባቱም የሰጡት ምላሽ አለ እና ኑሐሚን ግን እዚህ ጋር በጣም ተስፋ በመቁረጥ ውስጥ ሆናለች። በጣም ነው ተስፋ የቆረጠችው። በነገራችን ላይ እርግጠኛ ሆና አይደለም እንግዲህ ወይዘሮ ዝናሽም ምን ብላት አለች? ለኤደን ማለት ነው። የውልሽ ይህንን ነገር ለአንድ ሰው ብትናገሪ ከዚህ ቤት ነው ማፈናቀልሽ፣ ብላት አለች። ስለዚህ አሁን ላይ ኤምራን ይህ ዛ ያናዘዘቻት ነበረ ኤደንን ማለት ነው። ስለዚህ ለኤደን ከተናገረች ከዚህ ቤት ትባረራለች። ስለዛ ኖሃሜን ነብሰ ጡርናት ብላ ኤደን ለኢምራን አትነግራትም ማለት ነው። ምክንያቱም ከነገረቻት ትባረራለች፣ ይባረራለሁ ብላ ስለምትፈራ ምንም እንኳን እዛ ጋር ገንዘብ ብትሰጣትም፣ ከዚህ በፊት እኮ ኢምራን ገንዘብ ሰጥታት ነበረ። ገንዘብ ሰጥታት ሂጅና ይልኝ ይፈትሽልኝ ማለት ናሆምና ኖሃሜን እንዴት ናቸው አሁን ላይ ምናምን ስትላት የሌለ ነገር ነው ነገረቻት ጭራሽ ናሆም እና ኑሐሚን ምንም ተገናኝተ እንደዚህ እሷ ባለችው ነገር እንደዚ አይነት ግንኙነት ላይ አይደሉም፣ ምንም አይነት ሪሌሽንሽፕ የላቸውም። ነገር ግን እንደሚታወቀው ወይዘሮ ዝናሽ ገንዘብ ሰጥሻለሁ፣ ብዙ ነገር አረገልሻለሁ፣ ሂደሽ ኢምራንን ዋሻት፣ እንደውም ናሆም እና ኑሐሚን ቅልጥ ያለ ፍቅር ውስጥ ናቸው ብለሽ ተስፋ አስቆርጭ ሊብላ ስለላከቻ ተልካለች። አሁንም ቢሆን ኤደን ከወይዘሮ ዝናሽ ትዕዛዝ ፍንክች አትልም። ስለዛ ላይ ምራናት ነግራትም ማለት ነው። ሰላም ሰላም ውዶች፣ ይህ እንዴት ናችሁ ሰላማችሁ፣ ብዛ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት፣ ሰብስክራይብ እያደረጋችሁም የደውሏን ምልክት በመጫን ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። አንዳንድ ትምህርት አዘል ቪዲዮዎችን ይላችሁ የሚመጣ ይሆናል። በዚህም ቪዲዮ ላይ እንግዲህ ብዙ ነገርን እንማራለን። በእርግጥ የምንወዳት ኑሀሜን ድራማውን የምናይ በጣም በስስት የምንጠብቅ ልንኖር እንችላለን። ከዛ አልፎ ግን ከኑሐሚን ገጸ ባህሪ ታሪክ ብዙ የምንማረዋለን ማለት ነው። እናም እንግዲህ ኑሐሚን በዚህ መልኩ በተስፋ መቁረጥ ውስጥ ትገኛለች። አንዳንዴ ግን ተስፋ መቁረጥን ስናስብ ወይም ደግሞ እንደዚህ የተስፋ መቁረጥ ስሜት ውስጥ ስንገባ ላዛ ነገር እርግጠኛ መሆን አለብን። ስለዚህ ኑሐሚን ደግሞ እርግጠኛ ሳትሆን ነው እንደዚህ እየሆነች ያለችው። በተለይ አባቷን አባቷ በጣም ነው የሚወዳት በጣም ነው የሚያሞግሳትኝ እና እንግዲህ ወለላይ እያላት ነበረ ማለት ነው። ወለላይ ሲላትም አያባዬ አሁን በወዲ ያለውን ጉድ ስታውቅም ወለላይ የሚለው ቃል ይቀጥል ይሆን ወይስ ወይስ አይንሽን ላፈር ትለኝ ይሆን አባዬ እያለች እየተጨነቀች ነበር ማለት ነው። እውነት ለመናገር አዎ፣ ሁኔታው ያስጨንቃል። ሆኖ ቢሆን ነገር ግን አልሆነም በሚለው ነው እኛ የምንረዳው አሁን ላይ ምክንያቱም እርግጠኛ ስላልሆነ ማለት ነው። ስለዚህ ሆኖ ከሆነ እና እውነት ከሆነ ግን እውነቷ ነው ያለችው ነገር በጣም ያስጨንቃል። በዛ ላይ አባቷ በጣም ነው የሚተማመንባት፣ የእኔ ልጅ ጨዋናት፣ የኔ ልጅ ቁጥብናት ነው የሚለው። አልፎ ተርፎ አቶ ላይኩን ራሱ በጣም ነው የሚተማመንባት። ከዛ አንጻር ያስጨንቃል ኦፍ ኮርስ። ቢሆንም ግን መረጋጋት ነው ያለባት ማለት ነው። ያው ኤርሚያስ እንግዲህ ከልቡ ነው የሚወዳት ምንም እንኳን እሷ ባትፈልገውም። እንግዲህ አሁን ላይ ደግሞ ናሆም የሷ ሊሆን አልቻለም ያቱ ደግሞ ኢምራን ከሱ ነብሰ ጦርናት መቼ ሳይደርባት ነገር ኢምራን ደግሞ አላማዋና ቅዷ ናሆምን በእጇ የማድረግ እንጂ የልጁ ሁኔታ አይደለም። ልጅ በመፈጠሩ አሁን በጣም ደስተኛ ናት። ምክንያቱም ናሆምን በእጅ ያደርጋሉ ብላ ስላሰበች እና እንግዲህ ናሆምም ከገጠር መጥቷል ማለት ነው። ካጎቱ ከሄደ በኋላ መጥቶ አባቱ ጋር ቢሮ ይገኛለኝ እና በዚህ መልኩ አባቱም ድርጅቱን ላንተ ልሰጥህ ነው፣ ኃላፊነት ልትወስድ ነው፣ ይገባሃል ልጄ። ከዚህም ነገር መውጣት ስላለብህ ወደ ስራ መቀላቀል አለብህ። ከእኔም ጋር እየሰራ ሁሉንም ነገር እንድትረሳ ፈልጋለሁ። ምክንያቱም አሁን ላይ ያለበ ሊደርስበት ይገባኛል። ስለዛ ለዛም ነውና ያልኩህ። ነገር ግን እንዴት ነው አጎት ከዛ ሁሉ ላሞች ወተት አላጠጣም እንዴ? ምንድን ነው እንደዚህ ሆንከው? ሲለውም እንግዲህ ናሆም አባየኔ እኮ ወተት ልጠጣ አይደለም የሄድኩት እኔ የሄድኩትኝ ስለ ጨነቀኝ እረፍት ለማድረግ ነው ብሏን፣ እውነት ለመናገር እረፍት ለማድረግ ነው የሄደው። ይህንንም እንግዲህ ኑሐሚን ምን ብላለች ወይናውን መጣ እንዴ ካለችው በኋላ እረ አሁንስ እኔም ገጠር ሄጄ እርፍ የምልበት በኖረኝና በሄድኩኝ ስትል ተደምጣለች። እንግዲህ እሷ በተለይ ያለችበት ሁኔታ በጣም የሚጨንቅ ነው። ለዛም እሱም እንግዲህ ያለሽበትን ሁኔታ እረዳሻለሁ፣ ግን መበርታት ነው ያለብሽ ብሏታል። የተፈጠረውን ነገርም ሲጠይቃት መናገር አልፈለገችም። እሱ ግን ነግሯታል። እሱ የነገራት ምንድን ነው? ኤምራን እኮ ነብሰ ጡር ናት። ለዛውም ልጁ የኔ ሆኖ ተገኘ በደን የተመርምሮ የእኔ ሆኗለኝ ሲላት፣ እንዴት ለምን ምናምን አለች ማለት ነው። ምክንያቱ ደግሞ እንግዲህ ኑሐሚን እንደምታውቀው ኢምራን ናሆምን እንደምታፈቅረው አታውቅም። በእርግጥ አታፈቅረውም፣ ገንዘቡን ነው የምታፈቅረው። ኢምራን የናሆምን ንብረቱን ነው የምታፈቅረው። እንዴት ካልን ደግሞ አሁንም ብለዋለች፣ እኔ ስወልድ እዛ ቤት መጥቼ ነው መውለድ የምፈልገው። ዚስ ሚንስ ቤቱን ነው የምትወደው። አይ አይቻልም፣ እኔ ቤት እከራይልሻለሁኝ ራስሽን ቻይ እዛው እርቀትሽን ጠብቂ ብሏታል ማለት ነው። እና አሁን እሷም አልሰማም እኔ የምወልደው አማቶቼ ቤት ነው፣ ደሞ ለእናትህም ነግሬያታለሁ እዛ ነው መውለድ የምፈልገው። ያለዛ ግን ለሚመጣው ኃላፊነት እኔ ተጠያቂ አልሆንም ብላለች ማለት ነው። ይህ ማለት እንግዲህ ልጁን የፈለግኩትን ማድረግ እችላለሁ ይህን ነገር ካልፈቀዳችሁልኝ እያለች ነው በግልጽ ስለዚህ ኤርሚና ኤምራን ገንዘብ ወዳድ ናቸው። ኤርሚ በእርግጥ አሁን ላይ በፍቅር ወድቋል። በኑሃሜን ፍቅር ወድቆ ኑሀሜንም ልትረዳው ዝግጁ አይደለችም። አልሰማህም፣ ከዚህ ሄድልኝ እያለችው ነው። አሁን ላይ ግን ነብሰ ጡር እንደሆነች ስታውቃም እንኳን ራሱ እሱን መቅረብ አልፈለገችም፣ ልጁ የሱ እንደሆነ እያወቀች። በነገራችን ላይ ኑሀሜን የከሌ ሆኖ የከሌ ሆኖ ብላ አትጠራጠርም። ምክንያቱ ደግሞ አልተልከሰከሰችም። አንድና አንድ ወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ፣ ሄድኩልሽ ሲላት ኤርሚ እሷም እውነት መስሏት እሺ ብላ

ለኤርሚና ለኤርሚ ብቻ ነው እሺ ያለችውም ያው የሆነውም ነገሩም ማለት ነው። ስለዚህ እንደ ኢምራን ቢያንስ እንኳን ማንን አባቱ ብላ አልተወዛገበችም ማለት ነው። በእርግጥ ኤርሚ፣ ይሄም አንድ ነገር ነው። እንኳን ልጁ የኔ አልሆነ ሲላት ጊዜ ኢምራንም አይ ልጁ እንኳን ያንተ እንዳልሆነ እኮ ነግሬህ ነበረ አለችው። ስለዚህ ሁለት ሰው ጋር ነው የነበረችው ማለት ነው ኢምራን። በእውነቱ በጣም የሚያሳፍር ድርጊት ነው ማለት ነው። ስለዚህ ከዚህም የምንማረው ቁጥብ መሆን አሁን ላይ ኖ ኑሐሚን ምንም እንኳን ብትናደድም ብትበሳጭም ብዙ ነገር ቢገጥፋትም፣ ነገር ግን ያው ከሚወዳት ከሚያፈቅራት ሰው ነው ሆኖም ከሆነ ነገር ግን እርግጠኛ አይደለም። ስለዚህ ነፍሰ ጡር ላቶን ትችላለች ማለት ነው። እንግዲህ እዚህ ጋ የምንመለከተው ኤሚን ነው ማለት ነው። ኤሚን ከሀዋሳ ከጉብኝት ከዙረት በኋላ መጥታለች። እናቷም እንዴት ነበረ ረፍት ስትላት፣ ያው እኮ ነው እማዬ፣ ያው ውሃ መንቦራጨቅ ነው ብላለች። እንግዲህ ያው የተለመደ ነገር ነው። ምንም አዲስ ነገር የለም። አንቺ ግን ምን ሆነሽ ነው? ፊትሽ ልክ አይመስልም። ደግሞ በተለይ ሜን ኑሀሜን የሚሏት ምንድን ነው፣ እነዛም ያራጫት እያለች ስለ ኑሀሜንም ስትሳደብ ተሰምታለች። እንግዲህ ኤሚን የእናቷ ባህሪ እንደተለወጠ አታውቅም። እናቷ የያዘ ይዟታል። ወይዘሮ ዝናሽ እንግዲህ የያዘ ነገር ይዟትኝ እጇን ተጠምዝዛ ማለት ይቻላል፣ ሳትወድ በግዷ ጥሩ ሰው ሆናለች። ይህም እንግዲህ የዳግም ጉዳይ ነው ማለት ነው። የዳግም ጉዳይ ደግሞ ኤሚንም ትሁን ናሆምም አባትየውም ማንም አያውቅም ማለት ነው። በነገራችን ላይ እንደዚህ ያንን ነገር በጣም ብዙ ሴቶች እንደዚህ ያደርጋሉ። ግን እንደው ትልልቆች ማሚዎች እዬ ከእናንተ ነው የባለ ውቅ እንደዚህ ማድረግ አግባብ አይደለም። የእውነት አግባብ አይደለም። ብዙ ሰዎች ወደ ከተማ ሲሄዱ ልጅ እያላቸው ልጅ የለኝም ላይፍ እየነበራቸውን የለም። ለምን ለምን ተሳቃችሁ ትኖራላችሁ? ልጅ ካላችሁ ልጅ አለ ይበሉ። ከፈለገ ይኖር ካልፈለገ ጥርግ እሱ ብሔር ሌላ አዳም አለ ምንድን ነው እና እንደዛ፣ ድብቅ ባሆን በቃ፣ ትክክለኛውን ነገር ተናግረን ማንነታችን ከወደደው እኛ ጋር ይኖር። ስለዚህ የኑሐሚንም አባት እንግዲህ፣ በነገራችሁ ላይ እኮ ልጅ ማለት አንድ ልጅ ያላት ሴት ማለት ልጇን እያሳደገች የምትኖር ሴት ወይም ደግሞ ልጅ ኖሯት ልጇ እናቷ ጋ ወይ እሷ ስደት ወይ ምናምን የሆነ ሴት። እንደውም አሁን ዘመኑ ምን አይነት ሆኖ እንደሆነ አላውቅም፣ ለምን እንደተጠላ አላውቅም እንጂ በፊት እንደውም በጣም ነው የሚወደደው። ምክንያቱም እንደምትወልድ እርግጠኛ ይሆናል ማለት ነው። በዛውም አሁን አግብቼ መክን ይሆን ትመክን ይሆን እንዲህ ይሆን እንዲህ ይሆን በጣም ድንግርግር ውስጥ ከሚገባ ይልቅ በቃ ትወልዳለች። በእርግጥ ልጆች እግዚአብሔር ስጦታ ናቸው። ግን ወይዘሮ ዝናሽ በጣም አጥፍታለች። ልጅን ያህል ነገር ነው የደበቀችው፣ ሳንቲም አይደለም። ገንዘብ አይደለም ወንዶች ገንዘብ ነው የሚደብቁት፣ በይዘው ይባላል። ለማንኛውም ኑሀዬ በጣም ነው የምታሳዝነው። ኑሀዬ አሁን ላይ በጣም ልቧ ተሰብረዋል። በቃ ስታልመው ስታቅደው ስታስበው የነበረው ሁሉ ስብር ብሎባታል። እና አቶ ለይኩን ግን ይህንን ጉዳ አያውቅም። ስለዛ ምን ብሏኝ ናሆምን የድርጅቱ ኃላፊ ሁን ኑሀሜን ደግሞ ረዳት ሁና አብራት ስራ ብሎት፣ እሱም ተስማምቷል። ነገር ግን ወይዘሮ ዝናሽ ኑሀሜን እንድታ እንድታገኝ የተሻለ ነገር እንድታገኝ ስለማትፈልግ ለኤሚን ምን ብላታለች? ዙራቱን ተይና አንቺ ልጅን የምልሽን አድርጊ። አባትሽ ለናሆም ድርጅቱን ሰጥቶታል፣ በቃ አስተዳደር ብሎ ስለዚህ። እንዴ ሰጠው? እንደ ማዬ በጣም አሪፍ ነው፣ ደስ ይላል። ስንት ጊዜ እኮ ስንጠብቀው የነበረ ነገር ነው ስትላት፣ አዎ ሰጥቶታል፣ በጣም ደስ ይላል። ግን በየትኛው ትምህርቷ እንደሆነ አላውቅም። ኑሐሚን እንድታግዘው ረዳት ሆና ነው ብሏልኝ፣ ስለዚህ ይሄ ደግሞ እንዲሆነ ነው አልፈልግም። በልቡ እኮ ሁለቱን ማቀራረቡ ነው፣ አልቀረበትም። ለማንኛውም አንቺን ለምን የት ነበርሽ ብዬ አሁን የጠየኩሽ የተስተካከለችና ትክክለኛ የሆነች ማለትም በቃ ምን ትምህርቱን እንደሆነ ትተሽዋል ተስተካከልና እኔ እንደምልሽ ሆነሽ ወንድምሽ ጋር ቢሮ ብትይ ይሻልሻል ስራ ብትለምጂ ይሻልሻል ብላታለች እንዲህም አየ እኔ ባልፈልግም እሺ በቃ አደርጋለሁኝ አባዬ ግን ምን ንግቱት ነው እችን ገረድ ጭራሽ ቢሮ ምን ማለት ነው በቃማ ችግር የለውም እኔ የስራውን እሰራለሁ ብላለች። እንግዲህ ወንድምሽ ጋ ብትይ የሚከፋሽ አይመስለኝም ስትላትም እሷማ ችግር የለውም ላለኛው አልፈልገውም ግን በቃ እሺ ብላለች ማለት ነው። እና ወይዘሮ ዝናሽ በጣም ተናዳለች ምክንያቱም ሚስጥሯን ውሃ ስላወቀችባት ማለት ነው። ኑሐሚን ደግሞ እንግዲህ የእሷን ሚስጥር ይዛ ወይዘሮ ዝናሽ ሚስጥርሽን በአደባባይ ነው አስጥቼ አባባትሽና በባለቤቴ ንጹህ የምትባይ ዋን ልጅ ባለጌ እንደሆንሽ ዘልዛላ እንደሆንሽ እነግርልሻለሁ። ስትላ ጊዜ ምን ችግር አለሽ ታዲያ? የማን ሚስጥር ወጥቶ የማን ይቀራል? የኔን ሚስጥር በአደባባይ ብታወጪ የአንችን ተሸክሜልሽ የልሽ እሽሮሮ ብዬልሽ አልቀመጥም። የማንኛውም ሚዛን እንደሚደፋ እንተያያለን ብላት ነበረ። እንግዲህ ወይዘሮ ዝናሽም ወይኔ ለካ ይህም አለብኝ ብላ ተሸማቃ አርፋ ተቀምጣለች። ላለመናገር ወስናለች ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል ስንል የኑሀሜን የምርመራ ውጤት ፎልስ ነው የሚሆነው። ኑሀሜን አላረገዘችም ማለት ደግሞ በጣም ደስ የሚል ነገር ነው። እና ኑሀሜንና ናሆም አብረው ይሰራሉ በድርጅቱ ብለን እናስባለን። ለጊዜው ያስኩላችሁ ይህን ይመስል ነበረ። ቀጣዩን በቀጣይ ይዤ የምመጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ፣ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። እናም በኔክስት እስክንገናኝ ሰላም ሁኑልኝ። ሰላም ከሁሉ ነገር ይበልጣልና ሰላማችሁ ይብዛ። ሀገራችን እግዚአብሔር አምላክ ሰላም ያድርግልን። ተወዳጆች ኮሜንት ለምትጽፉልኝ ለምታበረታቱኝም ከልብ አመሰግናለሁ። ደህና ቆዩልኝ።